ምንድነው? ቡዳ ቡዳ፣ ለምን ያስቃት በትምህርቷ? እድሜዋ ስንት ነው? አስር አስር ያስቃት ስንት አመት ነው? አራት አራት አመት። አዎ ለስድስት አመቷን የተያዘችው ማለት ነው። ምን አረካት? በቃ ልቧን ድፍን፣ አኗን ጨልም፣ ልቧን ድፍን አይኗን ጭልም፣ አይኗን ጭልም፣ እጇን ያዝ፣ እጇን ያዝ፣ እጇን ያዝ። እንዴት ነው እጇን ያዝከው? እንዳትማር፣ እንዳትማር። እሺ፣ እናቷ የት አለች? እናቷ ምን? እናቷ አንቺ ነሽ? እናቷ እንዴት ነው ልጅሽ? ዝም ብላ ለሊት ስትተኛ ጥርሷን ትቆረጥማለች። ጥርሷን ትቆረጥምብኛለች ሁሌ ማለት ነው። እና የስራ ችግር ስላለብኝ ጸበል ለመውሰድ አልቻልኩም። ግን እሷን ዝም ብዬ ጠዋት ወደ ስራ ስሄድ እንትን እያልኩኝ ሂጂ እያልኩ ኡራኤል ቤተክርስቲያን ሁሌ ይልካታለሁ፣ እና ትጠመቃለች። እና እጇን መላላጥ፣ ፊቷን መላጥ፣ ማሳከክ ጀመረብኝ። አሁን ትናንትና እዚህ ከጎረቤት የሚመጡ ነበሩ፣ አብሬ ላኳት። ከዛ ትናንት ስልካት ምልክት አሳየኝ። ዛሬ ይዤ የመጣሁኝ እና በቃ ሰውነቷን መላጥ ማከክ ነው። በፊት ጎበዝ ነበረች መሀል ሕፃናት እያለች ማለት ነው። እና አሁን ግን ለትምህርቷን አጥኚ ስንላት ማታጠናም ፈተና ላይ ማሳረው እና ከአንደኛ ክፍል ጀምራ ጎበዝ ነበረች። አሁን ግን ወደ አራት አልፋለች። ሁለቱን አመት በጣም አስቸጋሪ ሆናብኛለች። እና ስናገራትም የሆነ ስገርፋትም የሆነ ግትር የሚያደርጋት ነገር አለ እና ይሄ ነው። የሚገርም ነው። እንዲህ መንፈስ መሆኑን አላወቅሽም? አላወቅኩኝም። እና ሁሌ አሁን ዛሬ ግን በጣም ነው ያዘንኩት። እርሷን ትበላለች? አዎ፣ በጣም ነው የምትፈጨው። በቃ ጥርሷን በጣም ነው የምትቆረጥመው። ያን በመሆኔ በቃ እምነት አለው። እምነት እቀባታለሁ ጸበል፣ በቃ ግን ያው ራሴ ተከታትዬ ለማስጠመቅ አልቻልኩኝም። ምንድን ነው የምታረጋት እርሷን? ትበላታለ እስ እንዴ ነው የምታደርገው እስቲ እንዴት ነው የምታንቀጨቅጨው? ሌሊት ነው እንደ የምታደርገው? ቀንም አደርጋለሁ። ቀንም አደርጋለሁ። ቀንም ታደርጋለህ? አዎ። ሰይጣን እና ጋር ነው እንትን፣ ቡዳ እኮ ቡዳ፣ ሰይጣን እና ቡዳ ጋር ነው እንትን፣ ሰይጣን፣ ሰይጣን፣ ቡዳ፣ ሰይጣን። አዎ። እና ልጅቱ ምን ለማድረግ ነው የገባኸው? በቃ እንዳትማረ ምንም እንዳታረክ እንዳትማር ከእናቷ ጋር እንዳትስማማ። እሺ በቃ እናቷ እንዳትስማማ። እሺ በቃ በቃ። ድሮ ልጆች በመናፍስት ተለክፈው እንዳያድጉ ጸሎት ቤት የሚቀመጡ የመቅጫ መሳሪያዎች አሉ። ከነዛም ውስጥ አንዱ አለንጋ፣ አርጩሜ ቀጫጭን የጥዳር ሙጭሞዎች አሉ። እነሱ የሚቀመጡት የት ነው? ጸሎት ቦታ ነው። ለምን? ሲያጠፋ ወይም መታዘዙ እምቢ ሲል በዛ ላጥ ሲደረግ የተጸለየበት ስለሆነ አብሮ የሚገረፈው ማነው ማለት ነው፣ ሰይጣኑም ጭምር ነው። ስለዚህ ወዲያውኑ ይነቃበታል። ወዲያውኑ ወይም ደግሞ የሚደርስበት ችግር የጸሎት ቤት መሳሪያ ስለሆነ ወዲያ ወጣ ለቆ ይጠፋል። አለያም ደግሞ መቁጠሪያ ይሆናል መቅጫው። መሳሪያ መቁጠሪያ ነው። ይሄ ዛሬ ስንት ዘመን ነው? ቆይ። ከዛ በኋላ በቃ የመንግስት ትምህርት ቤት ሲባል በሙሉ የቤተ ክርስቲያን ትምህርትም ቀረ። የኔታ ሃፉ አቦጊዳ መልእክተ ቀረ፣ ኤቢሲዲ ሆነ። ከዛ በኋላ መናፍስቱ እንደ ልብ ለመግባት እድሉን አገኘ። ቤትም ውስጥ ያው አብሮ ይተኛል፣ ጥርስ እያንቀጫቀጨ ይቀመጣል። ስማ አልሰማም። የስጋ ዱላ ነው ወይም የስጋ ብትር ነው። ከጸሎት ጋር የተያያዘ ነገር የለም። ስለዚህ ሰይጣን ይሁን አይሁን አይታወቅም። አሁን አፍዛ ደንግዝ የበዛበት ሆነና ቁጫ ነው በቃ ምን ነው ምን ምን እሳቱ የታ አለ? ምን ነው ቀንካ የያዘው ልበልህ፣ የያዥው ልበልህ። ቡዳ ቡዳ፣ ሴት ነው። ቡዳ ጋር ነው። የሴት ቡዳ ነህ? የወንድ ቡዳ ነው። ሴት አንተ፣ ሰይጣኑ ግን ወንድ ነህ። የያዘው ልበልህ፣ የያዥው ልበልህ። አላቅም አላቅለም፣ እንዴ በቃ እንግዲህ ቤት ውስጥ የሚመጣው ቋንቋም ይመጣል። እዚህ አላቅም ነው የሆነ ነገር ስጠይቃትም ሆነ ሳዛትም አላቅም በቃ ነው የምትለው። እንካ ያዘው፣ ይሄኛውን ያዘው። ይህን ትይዘዋለህ። ያዘው ተናገርበታ። ልቀቀው። ይሄን ይሄን ያዘው ያቃጥለኛል ያቃጥለኛል፣ እምቢ ያዘው፣ እምቢ ሳመው፣ እምቢ ተው ሳመው፣ እምቢ እንካሳመው እንጂ ያቃጥለኛል። እምቢ ያው፣ እምቢ እምቢ እንትን፣ ቆይ፣ አንተ ነው የሚያቃጥለው ልጅቷን፣ እኔን ምን ስለሆንክ? በቃ መንፈስ መንፈስ መንፈስ ስለሆንክ ነው? አዎ እሺ አረ እሷ አስር አመቷ ነው ምን ታደርግልሃለች? በቃ ለእናትና ለአባቷ አንድ ስለሆነች እናትና አባቷ እንዲናደጁ እንዲናደጁ አንቺ ተቃጠል። በድንግል ማርያም፣ በድንግል ማርያም ስም ይዣለሁ፣ ተቃጠል ምነው? እንዲህ ነው እንግዲህ የዚህ ዓለም መናፍስት የገዥነቱን ጠባይት ስር ሰዶ ራሱ እየሆነ የሚኖርበት ኑሮ ላይ ነው ያለ። ነው በኢየሱስ ክርስቶስ በላ በስላሴ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባታችሁ ነው። ትወጃለሽ? መስቀል ሳሚ ውስጥ ደለኝ። ትወጃለሽ? አዎ። ለምን በቃ? እንዴት በቃ እንደ ድሮ አይደለሽም። ለእናትሽ አንቺ እንዴት ነው ታውቂያለሽ? ይሄንን አትታዘዥም። ለምን በቃ አሳልሙኝ፣ yeah? ቅድም የነበረው ሌላ ቅድም የነበረው አካል ሌላ ነው። አሁን ልትዣት ትችያለሽ። አሁን እስቲ ደባብሻት። ምንሽ ነች ትወጃታለሽ? እንዴት አድርገች ነው የምትወጃት? የቅድሙ ፍጡር ሌላ ነው። ይሄኛው ፍጡር ሌላ ነው። አሁን ሁለት አይነት ፍጡር ሆነ ማለት ነው። ዋናው ፍጡር ላይ ሌላ የሚጫወት በአድ ገዢ ፍጡር አለ። ይሄ እንግዲህ ተመልከቱ፣ ሁሉንም ዓለም ይጫወትበታል። ነጮቹ ለእኛ ሲነግሩን ከጭንቀትና ከድህነት የተነሳ ነው ይሏችኋል። እነሱ ጋር ያሉ ትብዶች ደግሞ ራሳቸውን ጨምሮ በጣም ብዙ ናቸው። ምንም ሊያደርጉ አልቻሉ። ለምን የመናፍስት ዓለም ገዝቷቸው ተቀብለውታል። ሁሉም ዓለም ተቀብለውታል። አሁንማ በቃ የዘመኑ መጨረሻ ስለሆነ ዋከባው ከሚገባ በላይ ነው። በይ አሁን ተሳለሚ። ደስ ይላል አይደል? በርቻ በይ በርቻ እንችልም። ይሄን ማየት በራሱ ቀላል አይደለም። በጊዜ ነው አሁን እኮ ያወቅሽባል። አዎ እኔ ግን ብዙ ጊዜ ሁሌ በቃ እምነት ኩኬልሽ ማርያም ከሁሉም እያመጣው ቀባታል። ግን ያው ቤተክርስቲያን ይዞ ማስጠመቁ ብቻ ነው ያልተሟላልኝ እንጂ ያው እግዚአብሔር ፍቃድ በሆነበት ሰዓት ነው። እግዚአብሔርን አመሰግናለህ። አመስግኑልኝ እግዚአብሔር